እኔ በእሷ ቦታ ሆኜ ሳስበው ማለት እኔ ሩታም ብሆን ኖሮ ሌላ ሴት መታ ከዛ እኔ እርጉዞ ምናምን አብርሃም የሚያደርጉብኝ ነገሮች ሁሉ እኔ ላይ ሆኖ ቢሆን ብዬ ሳስበው በጣም ነው የተሰማኝ። ማርያም የቤተሰብን ክብር የሚያስነካ ስራ አይደለም የሰራችው። ነጽ የትኛውም ሰው የሚያስተውለው ነገር ነው። ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ፣ እንዴት ናችሁ እልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የእኔ ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁኝ ቤተሰብ ሆኑ ለማለት እፈልጋለሁ፣ የኔ ውዶች፣ የኔ ማሮች ማለት ነው። ስለዚህ ዛሬ ተመልሼ በነፂ ቤት፣ ትናንትና ቪዲዮ ተለቆ ነበረ፣ ሁላቸውም አይታችኋል ብዬ አስባለሁ። እንግዲህ ነፂ ው ተጻጽቻለሁ ሩታ እርጉዝ እንደሆነችው አይቻለሁ። በፊትም እኮ አይተሽ ነው የገባሽበት እኮ ነፂ ማለት ነው። ብዙ ሰው ሩታ እርጉዝ ናት። ባለትዳር ናት። አርብሽ ላንቺ ምንም አይጠቅምሽም። በጣም ብዙ ሰው ብሎሻል፣ ግን አንቺ አልሰማም አልሽ እኮ። ታውቃለሽ እኮ መቼም የእነሱን ቪዲዮ ትከታተላለሽ፣ ሳትከታተል እስከ ዛሬ ቁጭ አትይም። ሩታ እርጉዝ ከሆነች በኋላ አንዱ ፎቶ ተለቆ ነበረ፣ ቪዲዮም ተሰርተዋል። አንቺ ያለ መታሽ ያለ ያለችው ምን አለችው የእነሱ ትዳር የውሸት ነው ሩታና አሩሽ ዝም ብሎ አንድ ላይ በስራ ነው እንጂ የተገናኙ፣ የእነሱ ትዳር የውሸት ነው ብለሽ መጥተሽ ስትናገሪ ነበርሽ። ዛሬ ደግሞ አይንሽን ፊትሽን በጨው ታጥበሽ ስትመጪ ምን ይባላል ቤተሰብ? በስመ አብ። እኔ በጣም ነው የገረመችኝ ጌታ። ለማንኛውም ተጸጽተሽ ስለመጣሽ ጥሩ ነው። ግን አንቺ ያውቀሽ ነው የገባሽበት። እንግዲህ ነገሮቹ አሊሳካለሽ ስልሽ ተስፋ ለመቁረጥ መጣሽ ማለት ነው። እና እንኳንም ተጻጽተሽ ተመለሽ ለማለት ፈልጋለሁ። በዚህ አጋጣሚ ራስሽ ነው በጣም ዝቅ ያደረግሽ ማለት ነው። በጣም ሴትነትሽን ዝቅ አደረግሽ፣ ቤተሰቦችሽን አሰደብሽ። እውነት ለመናገር ማለት ነው እና አንቺ በጎደኙት ግፊት ነው የመጣሽው እንጂ ወደሽ አይደለሽም፣ ወደ ሚዲያ የመጣሽው ማለት ነው። በክያ እና በብሩክ ነው እንግዲህ አንቺ ተገፋፍተሽ የመጣሽ ወደ ሚዲያ ማለት ነው እና አንቺ ብዙ ገና በአንቺ ብዙ ሰው መሸቀል ይፈልግ ነበረ። እነ ብሩክ ያሁን በኋላ ምን እንደሚሆኑ አላቅም። እውነት ለመናገር ቤተሰቦችሽን በጣም አሰደብሽ። ወንድምሽ እንዶ ቢመታሽ ጥሩ ነበር ግን በእጅ ነው ትንሽ በጥፍ አንዴ አልሽ እንጂ መቼ መጣሽ? በጣም ነው ራስሽን ዝቅ አደረሽ። ትዳር ሳትዥ ለወንድ ባለ ትዳር ብለሽ የድሮ ፍቅረኛ ጋር አዲስ አበባ ከቡታይ አዲስ አበባ መሄድ ምን ይባላል? ቤተሰቦችሽ ሳይፈቅዱልሽ እንዴ! እኔ ቤተሰቦች ቢሆን እውነት ወደ ቤት አስገቡኝ። የድሮ ፍቅረኛ እሺ የድሮ ፍቅረኛ ባለትዳር ሆኖ ምስቱር ጉዞ ነው። እሷ ግን የድሮ ፍቅረኛ ለማግኘት አዲስ አበባ ሂጄ ዊ ወደ ቤቱ ማስገቡኝ እውነት ለመናገር ማለት ነው። እና አንቺ ግን በጣም ደፋረንሽ እውነት ለመናገር ማለት ነው። እና በጣም ራስሽን ዝቅ አደረግሽ። በጣም ብዙ ነገር ታባልሽ አንቺ አንቺ ግን አልሰማም አልሽው፣ ማለት ነው እና የማን ወሬ አልሰማም አልሽ፣ የራስሽን ብቻ ነው የምታዳምጭ በዛ ሰዓት ማለት ነው እና ከሩታ ጋር በጣም ብዙ ቃል ተነጋግረሻ ሩታ እርጉዝ መሆኑን ካወቅሽ ለሜ ይቅርታ አልጠየቅሽም። የኛም እኮ በለሻ፣ የኛም እኮ አልን፣ አንቺ አልሰማም አልሽ። ብዙ ሰው ተናግሮሻ፣ አንቺ አልሰማም አልሽ። እነክያ ብዙ ብዙ ልጆች ቤትሽ ድረስ ሲዶ ልጅቷ እኮ እርጉዝ ናት ምናምን በጣም ብዙ ነገር አሉሽ። አንቺ ግን አልሰማም አልሽ። ታውቃለሽ እኮ አውቀሽ ነው ፊትሽን በጨው ታጥበሽ የመጣሽው እንጂ ታውቃለሽ። ስለዚህ ይህ ሁሉ ረጅም ሰዓት ባቴጂ ጥሩ ነበረ፣ ይህ ሁሉ ደረጃ ላይ አትደርስም ነበረ በስነ ስርዓቱ። የድሮኔ የድሮ እኔ የዓርብሽ ፍቅረኛ ነኝ ብለሽ እንደ ድሮ እንደ ፍቅር ፍቅር እንዴት እንደመጣችው ልክ እንደሳ ብትመጪ ዛሬ ወደ 50 ሺህ ሰብስክራይብ ትደርሳለሽ ነበረ። ስለዚህ ምንም ማድረግ አይቻልም። በንቺ የሻቀሉ ማን ነው የሻቀለ? ብሮኬና ክያ ናቸው ማለት ነው። እነሱ ናቸው ሲጀመርም ወደ ሚዲያ እያመጡሽ ይሄ ሁሉ ደረጃ ላይ እንደምትደርስ እያደረጉስ እነሱ ናቸው። ስለዚህ ወንድምሽ ግን ትክክል ነው ብዬ ነው ማስበው። ነፂ ወንድም ትክክል ነው። ቤተሰቦቿን ሳታስፈቅደው የድሮ ፍቅረኛ ለማግኘት እስከ አዲስ አበባ ድረስ መሄድ ምን ይባላል? እስኪ አስባችኋል። ከሩታ ጋር ተገናኝታ ሌላ ችግር ፈጥራን የመጣችሁ ማለት ነው። ሌላ ነገር፣ ሌላ ታሪክ ሰርታን የመጣችሁ ማለት ነው። አንድ ሳምንት ሙሉ ነው እንግዲህ። አስባችኋል። እቺ ልጅ ሳታገባ ምን ሳታደርግ ከሱ ጋር እሺ፣ ከዚህ በፊት የሆነ ነገር ቢኖራችሁ ቃልቢገባልሽ ባለትዳር ብትሆኝ፣ በዛ ሰዓት እንደዚህ ብትሆኝ፣ አዎ ነፂ፣ ትክክል ነው ብሎ ሁሉም ሰው ከአንቺ ጎን ይሆናል። አንቺ እኮ ፍቅረኛ ነበርሽ እንጂ ምንም ነገር የላችሁም። ተለያያችሁም አሉ እኮ አንቺ ግን አልሰማም አልሽ። ይኸው እዚህ ደረጃ ላይ ደርሰሽ ራስሽን ዝቅ አደረግሽው። ብታጀራን ማሰደብሽው ብዙ ብዙ ብዙ ነገር ታባልሽው ማለት ነው። አሁን በእሷ ቤት ቪዲዮ የተለቀቀ ሙሉ በሙሉ ስድብ ነው። ጌታ ይሄ ሁሉ ስድብ ከየት ነው የተማራችሁ ግን? አንዳንዴ በጣም ያፈርኩ የምሬ ነው የምላቸው። ገብታችሁ የእሷ ቤት ገብታችሁ ኮመንቶቹ ስታነቡ በስማ የሚዘገነን ስድብ ነው። የስድብ ድርግ በሉ በእውነት። እና ይሄ ሁሉ ኮሜንቶቹን አይታ እቺ ልጅ ከሚዲያውም ትጠፋለች ብዬ አስባለሁ። ሩታው እንኳን ስድብ ምንም አይመስላትም። ጥንካሬን የሰጣት ሩታው እንኳን አንድ ዓመት እስከዛሬ እየሰደባት ነው። ሩታ ግን ምንም አልመሰላትም። ምንም አልመሰላትም። ስድብ ለሩታ ብርቅ አይደለም። እውነት ለመናገር አንቺ ግን እንጃ አላውቅም። ጭራሽ ከሚዲያ እጠፋለሁ። ሚዲያ እኮ ላይ ራስሽ ጥቅም ነው እንጂ ለተመልካች ጥቅም አይደለም። እውነት ለመናገር በፊቱም ወዳ ፈቅደሽ ነው የሚዲያ ሰው ለመሆን አደለ? ከመጀመሪያ ቻናልሽን ከፍተሽ የመጣሽ ስለዚህ፣ አንዴ መተሻል፣ አንዴ ገብተሻል። በመልካም ስራ ስትመጪ ሁሉም ሰው ያበረታታሻል። የው ስድብም የቻልሽ ሁሉም ነገርም የቻልሽ እንግዲ መቀጠል ነው አንዴ ወደ ሚዲያ ከመጣሽ መውጣት የለም ማለት ነው እና ጠንክረስሪ። አርብሽ ቢሄድ አርብሽ ይመጣል። ህይወት ይቀጥላል። ስለዚህ ራስሽን ባት ጎጂ መልካም ነው ብዬ አስባለሁ። ነፂ ማለት ነው እና ብቻ፣ ከባድ ነው ቤተሰብ ብቻ አንቺን ይሄ ሁሉ ደረጃ ላይ እያደረሱ ማለት ነው። ሩታም በአንቺ ምክንያት ነው ከቤት ወጣችሁ። ስለዚህ ነገሮቹን ወጣሽ ሩጣም ይቅርታ ጠይቂ ማለት ነው። አንቺን ይሄ ሁሉ እያደረግሽው ማለት ነው እና ብቻ ይከብዳል። ለማንኛው ቤተሰብ ስልክ ተደውሎብኛል። ቪዲዮን ከወድዳችሁ ላይክ አድርጉ ማለት ነው። ሴትዮ ስልክ የደወለችብኝ ነው እና አሳቤት ሳልጨርስ ሴትዮ ስልክ